በአማራ ክልል ደሴ ከተማ መጅሊስ መግለጫ ሙስሊሞች እጅግ ይሄ ቪዲዮ አስፈላጊ ነውና በደንብ ሼር ይደረግ። በአማራ ክልል አሸባሪው ኃይል በትላንትናው ምሽት ከኢሻ ሰላት በኋላ የፈጸመውን ዘግናኝ ጭፍጨፋን ያወገዘ ሲሆን የፋኖ ኃይል በተለያዩ ጊዜ መግለጫዎቹ ሙስሊሙን የማጥቃት ዘመቻ እንዲሁም የአንድ ሃይማኖት የበላይነት የማረጋገጥ ጦርነት በሚመስል መልኩ መግለጫዎችን እያወጣ ነው። ሙስሊሙ ማህበረሰብ የተነሳበትን የሃይማኖት ጦርነትና የጅምላ ግድያን ለማስቆም መዝሊሱ መጅሊሱ ከተለያዩ ተቋማት ጋር ተወያይቶ ውሳኔዎችን እስኪያሳውቅ ድረስ ሁሉ ሙስሊም መስጂዱን ወንድም ወንድሙን በመደራጀትና መረጃ በመለዋወጥ እንዲጠብቅ እንገልጻለን። ሙስሊም የሆነ ሁሉ እጅግ አስፈላጊ ቪዲዮ ስለሆነ በደንብ ሼር ኮፒ ሊንክ ሪፖስት እያደርጋችሁ አልዳርሱት። አሰላሙ አሌይኩም ራህመቱላህ ወበረካቱ። ሰላም ጤና ይስጥልኝ። እንዲሁም ክርስቲያን ወገኖች እንዴትናቸው ሰላም ናቸው። አልሀምዱሊላህ። እንግዲህ ዛሬ እየታዘብኩትን ሱብሃነላ ስንት ሰው አለ። በመጀመሪያ ደረጃ እናሌላ ይና የላይ ራጅዮን በየአመቱ በየሁለት አመቱ መስጊድ ውስጥ እየገቡ ምንም ስለ ሃይማኖት ስለ ዘርነት ስለ ዘረኝነት ስለ ምንም መስፈክም ሆነ መናገር የማይችሉ እነሱ ከጌታቸው ጋር ግንኙነት ያላቸው አላህን ፈርተው ዲናቸውን የሚመሩ ስንት አሊሞች አሉ። ግን እነሱ አሊሞችን ያጠቃሉ፣ ይገላሉ። ፋኖ ነው ደግሞ በትናንትና ሁለት ከይሻ በኋላ በመካነ ሰላም መስጊድ ላይ ወላህ እኔ ሳየው ተንቀጠቀጥኩኝ። ግን ይህ አዲስ አይደለም። እየት እያዘናጉ ሁሌም ነው እና ሌላው ቀርቶ ኮሜንት ላይ ጉርሻ ነው። እንግዲህ ጉርሻን የማያውቅ የለም። እዚህ ላይ ጉርሻ ትናንት በተደረገው ድርጊት ይሄን ብሏል። እስቲ ኮሜንት ላይ እንግባ። ይሄ ይሄ አንድ ወንድማችን ነው። ትክክል ነው። ላይክ ሰጥቼዋለሁ። በእኛም ይሁን በእስልምናም ይሁን በክርስትና አሉ የሚጠቁ። እዚህ ላይ ግን አድረሃም ነው ያለውን ስሙ። እዛ ላይ 227 ሰው ላይ ካርጎታል የቅርብ ጊዜ እንኳን ዝቋላ የሞቱት የሞቱት እናስታውስ፣ እናስታውስ አታሽ ቃብጦ ለማለት ነው አለ። ሱብሃንአላህ። ግን በሰው ሞት ማለቴ በስለምናም ይሁን በክርስትና በሰው ሞት የሚደሰት ሰው ምን ያህል ምን ያህል ቅንጭላታቸው ቢቆሽሽ ነው? እሱ አፈር ሆኖ ይበላዋል ወይ? ኢትዮጵያ አገራችን ወዴት እየሄደ ነው? ፋኖ ወዴት እየሄደ ነው? ፋኖ የምትባል አለ አምላኬ ታሪክ የለውጥ የምትባል እጅዚሆ ጉርሻ ጉድሻ የምትባል ሰውዬ፣ ግን ምን ጉድ ነህ? አባቶች ሲሞቱ ሲታረዱ ሬሳቸው በእሳት ሲቃጠል በዚህ ቆላ አባቶች ስንት ግፍ ሲደርስባቸው ቤተ ክርስቲያን እንዴ እንጨት ጠይቅ። ሙስሊም እኮ አይደለም ያንን የሚያቃጥል። ሙስሊም ሰላም ነው። ማንኛውም ሃይማኖት ይሁን የኛ ሙስሊም ከማንኛውም ሃይማኖት አይደርስም። ምክንያቱም ያውቃል ጠንቅቆ አላህ ስብሐነሁ ወተዓላ አንድ ነው፣ አይወልድም አይወለድም። እንደዚህ እንኳ ሆኖ ያኒ በራሱ በቁርአን ላይ የነሱን እንዳትነኩባቸው ወይም እንዳትሳድቡ የሚይዙትን አምላክ እንዳትሳድቡ፣ ለምን እናንተ እሱን ብትሳድሙና ብትናገሩ እነሱ ባለማወቅ የእናንተን ፈጣሪ ያን ወይም ደግሞ ፈጣሪን አላህ ስብሐነው ተዓላ ይሳዴባሉና ብሎ ተነግረናል። ስለዚህ ሙስሊም እዚህ ላይ ማነው ስናገር፣ ይቅርታ የሚያቅ ያውቃል፣ ውስጣቸው ያውቃል። ሙስሊም ማንንም አይደርስም፣ ሀማንም አይደርስም። በፖለቲካ የሚሆን በሀገር መሪነት የሚሆን በፋኖ አገ እሱ ሰላም ሆኖ ሰላምን ብቻ መኖር ነው የሚፈልገው። ኢትዮጵያ ላይ ግን እየሆነ ያለው ምንድን ነው? በአሁኑ ሰዓትም ሆነ አድሮም እስካሁኑ ድረስ ያለው ምንድን ነው? እስልምና ያኔ ኢትዮጵያ ውስጥ የመጣው ሁለተኛ ሆኖ፣ ወላሂ ኢትዮጵያ ኢትዮጵያ አገር ያኔ እኛ ኢትዮጵያ መርጥና ድ የሚተፈጠር ነው እኮ በቃ፣ አላህ ስብሀኑ ተዓላ ኢትዮጵያዊ አድርጎ ፈጥሮናል። ይቺ ዱንያ ነገጧ ተተናት ልንሄድ አታላይናት እነሱ ሰዱ መታደል ነው። በሻሂድነት ሰው ገሉት መሄድ ወላሂ መታደል ነው። አንድ ቦታ አስነብባችኋለሁኝ። ወላ ለአዚም ም በመቆጣጠር ነው ያቃተኝ እንዴት ነው ሰው አንድ ሰው እንደፈለገ የሰው ኑሮ ተደብድበው እንደፈለጉ ደብድበው እንደገና በጥይት እንደዚያ እንደፈለጉ ረግጠው እንደፈለጉ ጨፍጭፈው ደም ፈሶስ የሚያቆም ድረስ ምን ጉር ነው ይሄ ሰው ልባን ይሄ አውሬ ነው አውሬ እንኳ አፈንፍኖ ነው የሚበላው የሚበላውን ነገር ማለት ነው ሙ ሰው ሰውንይው ይ ከሰው የሰው ስጋን ከመብላት አይተናነስም ሕስቢየላህ ወንዕመል ወኪል ፊኩም ይሄን የምታደርጉ ማለት ነው አሉ ጥሩ ጥሩ ሃይማኖተኞች ክርስቲያን የሚሆን ማንኛው ሰውን በሰውነቱ የሚያከብሩ እንዴት ነው ሰውን ሰው የሆነን ሰው እንዴት ነው ቅንጭላታችሁ ይሄን እንዴት ብሎ ነው ፈቀደላችሁ እንዲህ ብሎ ፈቀደላቸው። ማንም ማያስገባ ደግሞ እዚህ ላይ የሞቱት ነፍሲ ማር አድማ በታኝና መከላከያ መስጊድ ውስጥ ሲተኩሱ የነበረው ሲሰጉዱ ገብተው ነው። እረ ውሸት ውሸት። ፋኑ እራሳቸው ይው ፋኑ ፋኑ የሚባል ወላሂ ላዚም፣ ለሀገር የማይበጅ የማይበጅ ህዝብ የማይበጅ ህዝብን በታኝ ነው። አንድ ቦታ ደግሞ አለ። አሁን ነው፣ እኔ እኮ ከነጋ ነው እንጂ ይሄን ሁሉ ጉድ አላቅም ነበር። ወላሂ ላዚም አላቅም፣ አላየሁም። እዚህ ላይ ደግሞ ስሙ ሚሉትም

ገደላቸዋቸው ምን አገኛቸው? እሳቸው እስከ ጌታቸው ወላሂ ላዚም አህ ኢና ሊላሂ ወኢና ኢላይሂ ራጅዑን። ከወደ አማራ ክልል እየተሰማ ያለው ነገር እጅግ የሚያሳዝን ሆኖ ተገኝቷል። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆኖ ተገኝቷል። በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መጥተው ገለዋቸዋል። መጀመሪያ ላይ ወደ መስጊዱ አስገቡን የሚል ለረዥም ሰዓት የቆየ ግርግር እና ብዙ ነገሮች እየተነገሩ ነበረ ከዛ በኋላ እነዛ የታጠቁ ኃይሎች ገብተው ሙስሊሞቹን በሚያሳዝን ሁኔታ ገለዋቸዋል። ሙስሊም የሆነ ሁሉ ይህን ቪዲዮ በደንብ ሼር ያደርግ እነዛ ወንድም እህቶቻችን አላህ እንዲያዝንላቸው ዱዋ ይደረግላቸው። ለእነሱ ቤተሰቦችም ሆነ ለመላው የሙስሊም ማህበረሰብ አላህ መጽናናቱን ይስጠው። አዲስ ነገር ከተሰማ አደርሳቸዋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ሰዓት ላይ ወቅታዊ የተባለ መግለጫን ይዞቷል። እጅግ አሳዛኝ የተባለ ጥቃት በመካነ ሰላም መስጅድ ውስጥ መስከረም ሀያ ሶስት ቀን ሁለት ሺ አስራ ስምንት አመተ ምረት ተፈጽሟል። በዚህም ታዲያ የታጠቁ ኃይሎች ወደ መስጅዱ በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ የመስጅዱ ዋና ኢማም እና የወረጋው መጅሊስ ምክትል ሰብሳቢ እንዲሁም ደግሞ የመስጅድ አመራሮች የማረመናዊ በሆነ ሁኔታ መገደላቸውን የክልሉ እስልምናዊ ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ሲል ገልጿል። እነዚህ አመራሮችም ሸሂድ ሆነዋል። አላህ ጀንተለፍርዶስ ይወፍቃቸው ሲሉም የእስልምና ጉዳዮች ጠቅላይ ምክር ቤት ታዲያ መግለጫውን አውጥቷል። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውም እና ድርጊቱን በጽኑ ያወግዛል ሲልም ገልጿል። እጅግ አሳዛኝ የተባለው ጥቃትን አስመልክቶ ታዲያ ይህ መግለጫ ከደቂቃዎች በፊት መውጣቱን ተመልክቻለሁ። ብስሚላህ እረሕማንራም ስሙ ማን ይባላል? በወገኖች ጭ እካኝ አካሄደው ስንኩል ማካኝ አካሄደው ስንኩል ማሰብ የተሳነው ከሰው ልጆች እኩል ሙስሊሞችን ብቻ የሚጠላ በጣም የሚያቅለሸልሸው ከምስልና ጥንጣም መሀይም ደንቆሮ ደደብና ነፍጣም ስሙ ማን ይባላል? የአጼዎች ናፋቂ የንጹሐን ጠላት ፉክራ የሚያሰማ አባቱ በመብላት ያረመኒ ህፃናት ደፋሪ፣ እውነትን ለመቅበር ጉርጓድን ቆፋሪ፣ በተግባር ሲፈተሽ ቡቅቧቀና ፈሪ፣ ስሙ ማን ይባላል? ንጹህ ማይማን የመንደራው ድልዳይ፣ ነገር የሚያሯሩት በማይገባው ጉዳይ፣ ወጣቶችን አጋች አባቶችን ግዳይ፣ የወጣበትን ህዝብ እየዞረ መዳይ፣ በአፉም የሚጸዳዳ የሚያስብ እንድርኩስ በገበሬዎች ላይ ጥይት የሚተኩስ አንደበቱ ርካሽ ቃላቶቹ ቀላል መሀይም እንስሳ ስሙ ማን ይባላል? በንረጅን ብል አረብ ወሰላሙ አለይኩም ረሐመቱላህ። አሁን በዚህ ሰዓት እንኳን ይህንን ቪዲዮ እየሰራሁኝ አሸባሪው ፋኖ በመካነ ሰላም አቡበክር መስጊድ ላይ ከሙስሊሞች ጋር እየተጳቀሰ ይገኛል። የቡድን ዋና አላማ ሙስሊሞችን ማጥፋት ነው። ያለውን ነገር ታጥቆ የተነሳው ሙስሊሞችን ለመጨፍጨፍ ስለሆነ እዛ አካባቢ ያላችሁ ሙስሊሞች እናንተም ያላችሁን ነገር ይዛችሁ ራሳችሁን አስከብሮ ራሳችሁን ተከላከሉ። ከእንደዚህ አይነት ጽንፈኛ ቡድኖች ጋር ምንም የምትደራደሩበት ነገር የለም። ሕይወታችሁን ጠብቁ። ያላችሁን ነገር ተጠቀሙና ከራሳችሁ ላይ አስቆሟቸው። የመንግስት ድጋፍ ኖረም አልኖረም ግን የምትሞት ከሆነ ሳትገድል አትሞት

በደንብ ሼር ይደረግ። በአማራ ክልል አሸባሪው ኃይል በትላንትናው ምሽት ከይሻ ሰላት በኋላ የፈጸመውን ዘግናኝ ጨፍጨፋን ያወገዘ ሲሆን የፋኖ ኃይል በተለያዩ ጊዜ መግለጫዎቹ ሙስሊሙን የማጥቃት ዘመቻ እንዲሁም የአንድ ሃይማኖት የበላይነት የማረጋገጥ ጦርነት በሚመስል መልኩ መግለጫዎችን እያወጣ ነው። ሙስሊሙ ማህበረሰብ የተነሳበትን የሃይማኖት ጦርነትና የጅምላ ግድያን ለማስቆም መጅሊሱ ከተለያዩ ተቋማት ጋር ተወያይቶ ውሳኔዎችን እስኪያሳውቅ ድረስ ሁሉም ሙስሊም መስጂዱን ወንድም ወንድሙን በመደራጀትና መረጃ በመለዋወጥ እንዲጠብቅ እንገልጻለን። ሙስሊም የሆነ ሁሉ እጅግ አስፈላጊ ቪዲዮ ስለሆነ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በአማራ ክልል ደሴ ከተማ መጅሊስ መግለጫ ሙስ